እባካችሁ ፖዘቲቭ ሆናችሁ ለመምጣት ሞክሩ። እኛ ቤት ሁል ጊዜ እንደምታውቁት በመጽሐፍ ዱሴ ማስረጃ የሚደረጉ ሀሳቦችን ነው የምናነሳው። ስለዚህ በቻላችሁት አቅም በመጽሐፍ ዱሴ ማስረጃ ገብታችሁ ለመውራት ብትሞክሩ ጥሩ ነው። ኔጌቲቪቲ ማንንም አልጠቀምም። ሲቀጥል በኔጌቲቭ ኢነርጂ ሀቀል። ስለዚህ እባካችሁን ፕሊዝ በኔጌቲቭ ኢነርጂ ባትመጡ ጥሩ ነው። በቃ ጥሩ አይደለም። እንዲህ አይነት ነገር ጥሩ አይደለም። ታውት ከዛ በኋላ አለ አይደለም። በደንብ በደንብ ከኛ ጋር በፍቅር ለመውራት ሞከሩ። አንዳንድ ጊዜ ልክ ምንናገራቸውን ነገሮች በጠቃላይ እንደ ሆነ እንደ ኔጌቲቭ አድርጋችሁ የምትመለከቱ ሰዎች ካላችሁ ጥሩ አይደለም። ፖዘቲቭ መሆን ጥሩ ነው። ኔጌቲቭ ኤነርጂ ጥሩ አይደለም። ማንንም አልጠቀምም። ምን ይባላል፣ በዘለምድ የሚገነፍል ጀበና ራሱ ነው የሚያቆሽሸው ይባላል እ እሺ ዛሬው ወደ ዛሬው ውይታችን ከሜዴ በፊት ሶሻል ሚዲያ ላይ ስሟን ረስቸው ነው ይቅርታ። እና አንዲት እህት ሳይቲንግ ከሰሞኑ በነበረ አንድ የሽልማት ፕሮግራም ላይ ትንሽ እርቃን የሚያደርግ ልብስ ለብሳ ነበር የተገኘችው። እና የምንም ቤተ እምነት ተከታይ እንደሆነች ጊዜ በሚያውቀው አላቅም በወንድምነት ልላት የሚችለው እንዲህ አይነት እህቶችን ያው በወንድምነት ልንለምንችለው እንዲህ ባይለብስ ጥሩ ነው ነው የምንለው እንጂ የሆነ ሰዎችን የሆነ ጥፋተኛ ማድረግ ኃጢአተኛ ማድረግ ምናምን በፍጹም እንደዛ እንድናደረግ ቤተክርስቲያን አላስተማረችም። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን የመድኃኒት ቤት ነች። ስለዚህ ሁሉም ለእያንዳንዱ እንደታመመው ህመም መድኃኒት የሚሰጥበት ቦታ እንጂ ፍርድ ቤት አይደለችም። ሰው ማንንም ላይ አንፈርድም ልላችሁ ፈልጌ ነው። እና ግን የሆነ ነገር ተመለከትኩኝ። የእኔ እናት ምን ትላለች መሰላችሁ ሁልጊዜ ስናጠፋ ከአንደኛው ባለጌ ሁለተኛው ባለጌ ትላለች። በመጀመሪያ የተሰራ ስህተት አለ። ያው አንዳንድ ጊዜ የምንም እምነት ተከታይ እንኳ ባትሆኑ ባህልን ማጉደፍ በራሱ ጥሩ አይደለም። እና እዛ ቦታ ላይ ብቻ ጀስት አንዳንድ ጊዜ ሰው እንደየፍላጎቱ የተለያየ አይነት አለባበስ ለብሶ ተገኘ፣ እሱ ልብሳችን አይደለም እንዳልኳችሁ። እና ለምንድን ነው እንደዚህ አይነት ነገር ለብሰሽ የተገኘሽው ብሎ አንድ ሰው ጠይቋት ነበረ እና ያንም ቪዲዮ አይቼ በጣም ደንግጬ ነው አሁን ዛሬ ላይ የገባሁት። ለምንድነው እንደዚህ ለብሰሽ የሄድሽው? በጣም ብዙ ኢትዮጵያውያን አዝነዋል፣ ተቀይሟል፣ ስትባል ጌታችን ኢየሱስም ሰዎች ይቃወሙት ነበር። ጌታ ሆይ እንዲህ አንዳንድ ጊዜ ተው እንጂ ማለት የሆነ በድፍረት የምንሰራውን ይሄ ምድራዊ የሆነውን ነገር ለምንድን ነው ከክርስቶስ የማዳን ስራ ጋር የምናገናኘው? በምድር እያለ ጌታችን ኢየሱስም እንትን ይሉት ነበረ፣ ይቃወሙት ነበረ። ጋይስ ኢማጂን ማለት ስለ እርቃን ነው እየተወራ ያለው ወዴት ነው እየሄድን ያለ ነው ማለት። እርቃን አይነት አለባበስ ለመልበስ ይሄ ሰው ያለው ነጻ ፈቃድ ነው ያላችሁበት ሀገርም በህገ መንግስት ደረጃ የሚፈቅድላችሁ ነገር ነው። ሰው እንደፈለገ መልበስ ይችላል። ነገር ግን ገረብ ስም የእርቃንን ልብስ ጉዳይ ከእንትን ጋር ከጌታችን ኢየሱስ ክርስቶስ የማዳን ስራ ጋር ማገናኘት ጥሩ አይደል። ይህን መልእክት ምናልባት ለታችን ብታደርስ ጥሩ ነው። በቃ በመጀመሪያ ደረጃ ቅድም እንዳልኳቸው ቤተክርስቲያን የፍርድ ቦታ አይደለችም። ይችታችን የምን እምነት ተከታይ እንደሆነች ጌታ ባወቀን ያላቅም። ግን የምንም እምነት ተከታይ ብትሆን የትኛውም ደግሞ ቤተ እምነት እንዲህ አይነቱን ነገር እንደማያስምራት አምሹር የትኛውም ቤተ እምነት እንዲህ አይነት የሆነን አለባበስ እንደማያስተምራት እንደማይደግፋት እርግጠኛ ነኝ። ቤተ እምነቱን የምን እምነት ተከታይ እንደሆነች ምናምን አንድ ጊዜ እናዘግየውና እንዴት እንደዚህ ተለብሽ ያለሽ በጣም ብዙ ኢትዮጵያውያን እየተቆጡ ነው፣ በጣም እያዘኑብሽ ነው ስትባል ግን የመለሰችው ምላሽ እውነት አያገባንም፣ በቃ ሰምተን እንዳልሰማ እንለፈው የሚያስብል ነገር አይደለም። ያው ጌታችን ኢየሱስ በምድር በነበረበት ሰዓት ያው ኢየሱስንም ብዙ ሰዎች ይቃወሙት ነበር። ፕሊዝ ቢያንስ ለዚህ ንግግር ብቻ አላለ እንደው ህዝቡን ታዩ ምን፣ እንደው ሌላው ይቅር፣ እንደው ግን እንደው አምላክሽን፣ እንደው ኢየሱስ ክርስቶስን የምታምኚ እህት ከሆንሽ፣ በጌታ ኢየሱስ ክርስቶስ የምታምኚ እህት ከሆንሽ እንደው ጌታ ኢየሱስን ይቅር በለኝ ብትይው መልካም ነው። በቃ እንደው በወንድምነት መጠየቅ የምፈልገው ነገር ያንን ነው። አንዳንድ ጊዜ ጥሩ አይደለም ይሄ ኢጎ ምናምን ምናምን፣ የሆነ ለሰዎች ጥሩ መልስ የመለስን መስሎን አንዳንድ የማይነኩ ነገሮች የምንነካ ሰዎች እባካችሁ እንጠንቀቅ። ለራሳችን እንዲህ አይነት ነገር ጥሩ አይደለም ማለት እርቃን መልበስንና ከዛ በኋላ ስለ ኢየሱስ ክርስቶስ የማዳን ስራ ለንጽጽር ማቅረብ በራሱ የማይመስል ነገር ነው። የማይመስል ለምሳሌ አንዳንድ ጊዜ ማናነጻጽራቸው ነገሮች አሉ። ለምሳሌ አምላካችን እግዚአብሔር ቅዱስ ነው። ይሄ የእርሱ ቅድስና የባህሪው ቅድስና ነው። በቃ እግዚአብሔር በባህሪው ቅዱስ ነው። ኃጢአትን በደልን ጥፋትን ከእግዚአብሔር ጋር ልናነጻጸር አንችልም ነው። ለምን ቅድም እንዳልኳችሁ የእግዚአብሔር ባህሪ ቅዱስ ስለሆነ ማለት ነው። ለምሳሌ በተቃራኒው ደግሞ ጥንት ጠላታችን እንዲያቢሎስ እሱ እርኩስ ነው። የሐሰት አባት ነው፣ አቡ ለሐሰት ከዲያቢሎስ ጋር ጽድቅና ቅድስናን አለ አይደለ ለንጽጽር እንደማናቀርብ ሁሉ ለየቀል የሆኑ ነገሮችን አንዳንድ ጊዜ እንትን ባንል በጥሩ ነው። በጣም ብዙ አይነት መልሶችን መስጠት ይቻላል። በጣም ብዙ አይነት ሰዎች በህይወት አጋጣሚያቸው በጣም ብዙ አይነት ምላሾችን መስጠት ይችላሉ። በቻላችሁ ታቀም እባካችሁ አንዳን የማይነኩ ነገሮችን ባትነኩ። ማይነኩ ነገሮችን የሆነ ወደ ውይይት ከመግባታችን በፊት ይሄን ሀሳብ ትንሽ ልናገር ብዬ ነው። ለትሻም ስላለ የተወሰነ ነገር ምናልባት ቪዲዮን ካየው የተወሰነ ነገር ሀሳብ ትሰጥበታለ። እና ፕሊስ እባካችሁ እንዴት አደርክ? እግዚአብሔር ይመስገን። አሁን አይቼው ሴቭ አድርጌው እንደውም ቪዲዮ ልሰራበት ስል ነው የላይቭ ሲመጣልኝ፣ ቆይ መጀመሪያ እዚህ ልግባ ብዬ መጣሁ። ጨርስ እና እኔ ማሳብ ስጣል ነው የምትጨርሻለው። አረ ቀጥል ችግር የለውም። ገና መጀመራችን ስለሆነ ችግር የለውም። ቀጥል። እንደምን አደራችሁ ክርስቲያኖች፣ ሁላችሁንም ሰላም ብያለሁ። እግዚአብሔር አምላክ የተመሰገነ ይሁን ይህን ሰዓት ስለሰጠን ወንድማችን ሰላም። በእውነት እሱን ቪዲዮ ከእንቅልፌ እንደነቃው ነበር ያየሁትና በጣም የገረመኝ ከሞን የሚባለው ወዳጃችን ይመስለኛል። ሞን ሌላ ሌላ ልጅ ነው። አንድ ጋዜጠኛ እንደዛ አይነት በጣም የተገላለጠ ልብስ በመልበስሽ ምክንያት ብዙዎቹን ቀራሰኝ ተሻልን ሲላት ከክርስቶስ ኢየሱስ ጋር ክርስቶስንም ብዙ ሰው ይተቸው ነበር እንዴ? ማለት ክርስቶስን ብዙ ሰው ይተቸው ነበረ። እንዴት ከክርስቶስ ጋር ይህን ታገናኛለች ብሎ ጭራሽ ይጠይቃል። እኔንም ልክ እንደዛው ብዙ ሰው ክርስቶስን ብዙ ሰው የተቸው ለምንድን ነው? ንጹሕ ስለነበር፣ ቅዱስ ስለነበር፣ ሩህሩህ ስለነበር፣ ስለማያዳላ፣ ጥፋተኛ ስላልነበር፣ የሰውን ነውር ስለሚሸፍን የዛችን ዝሙተኛ ሴት እግሩ ስራ አምጥተው ሲጠሏት የወቀሱት እኮ ለምንድን ነው? ኃጢአቷን ስለሸፈነ፣ ይቅር ስላለ ክርስቶስ የሰውን ኃጢአት ስለሸፈነ ይቅር ስላለ ቸር ስለሆነ ታጋሽ ስለሆነ ነው የተተቸው። አንቺ ተገላልጠሽ እግዚአብሔር የፈጠረሽን እግዚአብሔር እንደፈጠረሽ ሆነሽ ስለመጣሽ ነውሩ ነውረኛ አይነት አለባበስ ለብሰሽ ስለመጣሽ ነው የተተቸሽው። እማ ሰው አንድ ስተት ይሳሳታል፣ በቃ ስተት ነው። አንድ ስተት ይሳሳታል፣ ስተት ነው። ስተቱን አምኖ ወይ ይቅርታ ይጠይቃል ወይ ደግሞ ማብራሪያ ሲሰጥ ማብራሪያ መስጠት ያለበት መንገድ በሌላ መንገድ መሆን መቻል ይኖርበታል፣ እንጂ በስተት ላይ ሌላ። ለእኔ ራቁትሽን ከመምጣትሽ በበለጠ አእምሮዬ ጎዳኝ ከክርስቶስ ጋር ራስሽን ማነፃፀርሽ ነው። ትልቁ የረበሸኝ ነገር እሱ ነው እና ክርስቶስ ይተች ነበር እና ክርስቶስ እኮ ራቁቱን ቀራኒው ላይ ተሰቅሎ እኮ እንደት ያታቸው እኮ ለሰው ልጆች መዳን ሲል እንጂ የሰይጣን ማደሪያ ሆኖ መጥቶ ነው እንዴ? ሎቱ ስብሐት ሰው እንዴት ሲሳሳት እንኳን የሆነ ትንሽ ደንገጥ ብሎ አይሳሳትም? እንዴት ወይ ካላወቅሽ አለማውራት፣ አውራት ስለ እግዚአብሔር ቃል እኔ አሁንም ክርስቶስ ኢየሱስ ይቅር ይበልሽ ነው የምለው። በመቼስ ክርስቲያን ናት እና ክርስቲያን ናት እንደው እግዚአብሔር አምላክ የመረት አምላክ ነው፣ የቅርት አምላክ ነው። የብዙዎቻችንን ጉድ ሸፍኗል፣ የብዙዎቻችን ኃጢአት ሸፍኗል። በቃ ተሳስቻለሁ ልክ አይደለም ወይ ደግሞ ማብራሪያም እኔ አለባበሴ እንደዚህ ነው በእንደዚህ አይነት መንገድ ነው በቃ ምለብሰው እና አያገባችሁ፣ መብቴ ነው በቃ አንዱ ራሱን የቻለ ኳሊቲ ነው። በቃ በራሷ መንገድ መብቴ ነው፣ ማንም እንዳይናገረኝ ብላ መናገር ትችላለች። ግን ኃጢአቷን ለመሸፈን ሌላ ኃጢአት መስራት ደግሞ ልክ አይደለም። የተሳሳተች ለመሸፈን ወደ ክርስቶስ ኢየሱስ ማላከክ ማለትን ማለት ነው። እሱንም ሰው ይቃወመ ነበር። እቺ ልጅ እኮ እራሷን ያወዳደረች እንኳን እኮ በማወቅም ሆነ ባለማወቅ ከክርስቶስ ጋር ነው ሰው እሱም ተተችቷል እኔም ተተችቻለሁ ስለዚህ ይሄ ኖርማል ነው ነው እያለቻለች እኮ በአንድ ወንበር እኮ እየተቀመጠች ነው ከጌታ ጋር። እውነት ዝም ብለን ስናስበው ማለት ነው፣ እንዴት ያለ ድፍረት! እውነት አለማወቅ አንዳንዴ በጣም ደፋር ያደርጋል። ላሉ አባት ገብረ ኪዳ እውነታቸውን ነው። አለማወቁ በጣም ደፋር ነው የሚያደርገው ትቢት ደግሞ በጣም መጥፎ ነው። ትቢትም በጣም በዛው ልክ ደፋር ያደርጋል። ሌላ አይነት ማብራሪያ ብትሰጥ ትችል ነበር። ክርስቶስ አይሁዳውያን የተቃወሙት ለምንድን ነው? የእግዚአብሔር ልጅ ነኝ ስላለ። አንድ ራሱን የእግዚአብሔር ልጅ ነኝ ይላል። ለምንድን ነው የተቃወሙት? በሰንበት ሰው ስለፈወሰ። ሁለት ለምንድን የተቃወሙት? አምስት ሺህ የሚያህል ህዝብ በሁለት ዓሳና በአምስት እንጀራ ስለመገበ እና አስራ ሁለት መሶብ ስለተረፈ የተቃወሙት። አንቺን ለምንድን ነው ሰው የተቃወመች ሰይጣናዊ የሆነ አለባበስ ለብሰሽ ስለመጣሽ ኃጢአትን፣ ዝሙትን የሚያበረታታ አይነት ልብስ ለብሰሽ ስለመጣሽ ለብዙ ሰዎች መሰናክል ስለሆንሽ በከበረ ስጋሽ እግዚአብሔር ሳይሆን ሰይጣን እንዲከብር ስላደረግሽ ነው ሰው የተቃወመች። ሌላ አይደለም። ሃይማኖት ያለውም የሌለውም ሰው ሆን የተቃወመ እኮ ይቺን ልጅ ኦርቶዶክስ ብቻ ሃይማኖት ያለውም የሌለውም ሰባዊነት የሚሰማውም በህገ ልቦና የሚመራውም እንዲሁ በልቡ ሲያስበው ይሄ ነገር ልክ አይደለም ብሎ የሚያስብ ሰው ሁሉ ነው የተቃወማት። ሃይማኖተኛው ብቻ ሃይማኖት ያለው ሰው ብቻ ዓለም እኮ የተቃወማት። ድፍን ሰው ሙሉ ለሙሉ ሲቃወምህ ቆማ ትል እውነት ሰርተ ሰው ቅዱስ አትናቴዎስ ከዚህ በፊት አትናቴዎስ፣ ዓለም ሁሉ እኮ ተቃወመ፣ ዓለም ሁሉ እኮ ጠላ፣ ምን ታደርጋለህ ሲሉት እኔ ዓለምን አስቀድሜ ይጠልችላል። ዓለም ሁሉ የጠላውና የተቃወመው አትናቴዎስን እውነትን ስለተናገረ ነበር። ክርስቶስ ሲወስ አምላክ ነው ይስላል። አንቺ ግን ዛሬ ዓለም ሁሉ የተቃወመሽ ዓለም ሁሉ እንደዚ የገፋሽ ነውር ስለሆነ ነውር የሆነ ነገር ስላደረግሽ ነው። ግን አሁንም የምነግራት ክርስቶስ ኢየሱስ ያ ያነጻጸርሽው ክርስቶስ ኢየሱስ ዛሬ መሐሪ ነው፣ ይቅርባይ ነው፣ ቸር ነው፣ ሰውንም ወዳጅ ነው። እኔ አንቺን ኃጢአት ዘግዝኬ ለሟራት አይደለም በጣም ብዙ ኃጢአቴ ይሸፍኖልኛል ጌታ ክርስቶስ እና የሰጠሽው ማብራሪያ ልክ አይደለም። ወንድማ ይምክ የሰጠሽው ማብራሪያ ልክ አይደለም። አንቺን የተቃወሙሽ በማይሆን አመጣት ስለመጣሽ ነው። ክርስቶስን የተቃወሙት እውነተኛ ስለሆነ ነው። ቆም ብለሽ አስበሽ ከእንደዚህ አይነት ድርጊቶች የታረብሽ። እንግዲህ የሥጋችን የእግዚአብሔር ቤተ መቅደስ ነው። በሚሞት ሥጋችሁ ኃጢአትን አትስሩ ብሏል ቅዱስ ጳውሎስና። ራስሽን ራስ አክብሪ። ሴትነትሽን አክብሪ። ዙሪያሽን አክብሪ። ክርስቶስን አስከብሪ። ቤተ እምነትሽን አስከብሪ። ቆም ብለሽ አስቢ። ከሰፊው ህዝብ ጋር ለመጋባት መልካም አይደለም። ይሄ ነው የኔ መልዕክት። እግዚአብሔር ያክብርልኝ። እናመሰግናለን ተሻለ። ሌላም የምንናገረው መልዕክት አለ ግን ከዛ በፊት ይቅርታ፣ አንተ እየተናገርክ መሳይ የሚል አካውንት ለምን እንደሆነ ባለ አቅም የሆነ ኮሜንት ላይ ያንተን ሀሳብ ሲቃወም ነበር። እና መሳይ ወንድማችን ይሰማል? መሳይ የሚል አካውንት ይሰማል? ይሰማል? እሺ፣ እንኳን ደህና መጣህ። ከየት ቤተ እምነት ነው መሳይ? ከፕሮቴስታንት እሺ ልደት፣ የተናገረውን ሀሳብ ለምንድን ነበር የተቃወምከው መሳይ? እቺ ልጅ በአደባባይ ስጦታልኝ ብላ ኢየሱስን ስለተናገረች ምንድን ነው እንደዚህ የሚያጫጫችው? ምን ብላ ስለተናገረች? ስጦታልኝ፣ ካከበራችሁት የሚያከብር ከታዋችሁት፣ ከናቃችሁት የሚያዋርድ ብላ ስለተናገረች ምንድን ነው ጥፋት ነው? መሳይ ስለምንድን እያወራን እየወራን እንደነበረ ግን በደንብ ሰምተህናል። ከይቅርታ ጋር እሺ። አልሰማሁም። ልትስማ እኮ አልሰማሁም። ልትስማ ሳይሆን የሚባለው ስለተናገሩት ይቅርታ ነው ማለት ነው። መሳይ ጴንጤ ማለት መገለጫው ይሄ ነው፣ ሳይሰማ ለመመለስ ይሮጣል ሳያዳምጥ ለመናገር ይቸኩላል። ስለምን እንደተወራ እንኳን ምንም ምን ነገር አያውቅም። ምንም። አረ እኔ አታያይዘኝ መሳይ ሰላማ ለምን አለ መሰለህ ቸኮልክ እንጂ ስለዛ ነገር እያወራን አይደለም። እንዲህ ስንል ደግሞ አሁን ለምሳሌ አንተ ያልካትም ሌላ እህት የተናገራቻቸው ነገሮች ትክክል ናቸው ብለን እናምናለን ማለት አይደለም። ግን በመጀመሪያ ልክ ስትገባ አለደለ ቢቻልም መስማት ጥሩ እኮ ነው አይደል? ከመናገረ በፊት የሆነ ነገሮችን ሰምተ ከዛ በኋላ ለመናገራቸው ሀሳቦች ደግሞ ምላሾችን መስጠት ትችላለህ፣ መብትህ ነው። ተወዳጅ ወንድማችን መሳይ እና ፕሊስ እባክህ ሌላ ጊዜ ስትገባ ስለምን እየወሩ ነው፣ ስለማን እየወሩ ነው የሚለውን ነገር መስማት መልካም ነው። አንዳንዴ ምን ያለበት ዝለያ አይችልም ይባላል። አንተ የሆነ ነገር ነገር እያለ ስለሆነ የገባኸው ልደት የሆነ ነገር ሲናገር ስለሆነ ሰው እየወራ ነው ብለን አንተ በቃ ራስህን ያሳመንከው እና ብትሰማ መልካም ነው። እዚሁ ገስር ይጠብቀን እና ሌላ የምናነሳቸውን አሳቦች ሰምተህ አሳብ ትሰጣለህ። እሺ ለተሻ በጣም ነው የምናመሰግነው። ተወዳጅ ወንድማችን ለዚህ እህታችን፣ እዚህ ውስጥ ያላችሁት እህቶች ወንድሞች፣ እኔ ስሟ ማን ነበረ? ፕሊስ ባካችሁ ስሟን ስለረሳሁት ነው። ኢቫን እና ተወዳጅ እህታችን ኢቫን፣ ምንድነው የአንቺ አመለካከት? ምንም አይነት አመለካከት ሊሆን ይችላል፣ የአንቺ አስተሳሰብ ምንም አይነት አስተሳሰብ ሊሆን ይችላል፣ ግን ያው እኛ ወንድሞች ደግሞ በጌታ ፍቅር ምን ለምንሽ ነገር ምንድን ነው አንዳንድ ጊዜ የምንናገራቸው ነገሮች ቀመን ብናቃቸው መልካም ነው። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን የፍርድ ቦታ የሚሰጥበት ፍርድ ቤት ተቋም አይደለችም። ቤተክርስቲያን መድኃኒት ቤት ነች፣ ለሁሉ ፈውስ የሚታደልባት ቤት ነች። የክርስቶስ ኢየሱስ ቤት እና አሁን እኛ ክርስቲያኖች ዝም ብለን የሆነ ድንጋይ እያነሳ ምናምን ልንወረውር አንፈልግም ማለት በካልቸር ደረጃ ያለው ነገር የተደረገው ነገር ምሳሌ አሰ ክርስቲያን ትክክል ነው ወይ ትክክል አይደለም ግን ከዛ በላይ በጣም ያስከፋ ነገር ምንድን ነው? ይሄ ለምሳሌ ስለ እርቃን እየተወራ እርቃን መሆኑ ትክክል ወይስ አይደለም የሚለውን ጉዳይ ከክርስቶስ